ሰላምታችን በያላችሁበት ድረስ የተወደዳችሁ ቻናላችን ቤተሰቦች ከብላክ ላይን ሚዲያ የዕለቱን አዳዲስ መረጃዎችን ማስደመጥ እንጀምራለን። የዋርካው ምሬ ወዳጆ ጀግኖች በራያ አስደናቂ ጀብድ ፈጽሟል። የአገዛዙ ኃይል ወድሟል፣ በዝርዝር ታደምጡታላችሁ። በጎንደር ቀጠናማ አንድ ሻለቃ ጦር በስድስት ፋኖች የተደመሰሰበት ጀብድ ተፈጽሟል። በጎጃምም እያለ መረጃውን ይዘናል። የአማራ ኃይል የራሱን አሰላለፍ እንዲያርም ጥሪ ቀርቧል። የአርበኛ ማንችሎት መልእክትንም ይዘናል፣ በቆይታችን ትሰሙታላችሁ ናቸው ስለ ጄኔራል ሳሞራ የኑስ አዲስ ነገር ተሰምቷል የመረጃችን አካል ነው ኢትዮጵያውያኑ የሚገደሉበት ቀን ተቆርጧል አሳዛኙን መረጃ በቆይታችን እንመለከተዋለን እናንተም አብራችሁን ከቆያችሁ እነዚህንና ሌሎች መረጃዎችን የምታደምጡ ይሆናል ቻናላችንን ሰብስክራይብ ቪዲዮንም ላይክ በማድረግ የአማራን ህዝብ ህልውና ትግል እንታግዙ በአክብሮት እየጠየቅን ወደ ዝርዝሩ እናልፋለን አብራችሁን ቆዩ በአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና ቀጌታ የውፍታዊ ንጉሴ የስድስተኛ ክፍለ ጦር የበረኛው ቀስተ ደመና ብርጌድ ደብረ ኤልያስ ከተማ በመግባት ውጊያ ማድረጉ ተሰምቷል። በዛሬ ሁለት ግንቦት 22 2017 ዓ.ም ቀስተኞቹ ደብረ ኤልያስ ከተማ ዘልቀው በመግባት ከአገዛዙ ጋር እጅ በእጅ በመግጠም ሞትና ቁስለኛ አድርገውታል ተብሏል። በወደ ውጊያው ሁለት ብዛቱ ያልታወቀ የመንግሥት ጦር ሞትና ቁስለኛ ሆኗል ተብሏል። ከፋኖ ወገን የተሰዋም የቆሰለም እንደሌለ የቀጌታ የውፍታዊ ንጉሴ የስድስተኛ ክፍለ ጦር በረኛው ቀስተ ደመና ብርጌድ ቃል አቀባይ ፋኖ ዘላለም በሪውን ገልጿል። በሌላ ዜና በራያ ቆቦ ወረዳ አራዱም ቀበሌ ላይ የነበረው የአገዛዙ ወታደራዊ ካምፕ መውደሙ ተሰማ። የዋር ኮምሬ ወዳጆ ልጆች አጥቢያ ሌሊቱን ወታደራዊ ካምፑን በመቆጣጠር በርካታ የአገዛዙ ወታደሮችን ሲገድሉ በርካቶችን ደግሞ አቁስሏል ተብሏል። በአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ኮር ሁለት ዞብላምባ ክፍለጦር በአራት ግንባር ማለትም አቦሃይ ጋሪያ፣ ድንጋይ ቀበሌ፣ አረፋ ጊዮርጊስና አራዱም ከተማ የፋሽስቱ ብልጽግና ዙፋን ጠባቂ ጦር ጋር በመፋለም ታላቅ ድል ሰርተዋል። ዞብላምባ ክፍለ ጦር አራተኛ ብህረኛው ሻለቃ በአቦሃይ ጋሪያ ሁለተኛ እና ስድስተኛ ሻለቆች በአረፋ ጊዮርጊስ፣ ሶስተኛ ራያ ሻለቃ ከቀዩ ጋሪያ እስከ ድንጋይ ቀበሌ እንዲሁም የክፍለ ጦሩ ቃኝና የአንደኛ ሻለቃ ቃኝ ራያ ቆቧራዱም ከተማ በአጠቃላይ በአራት ግንባር ድል ተጎናጽፈዋል። የዞብ ላምባ የክፍለ ጦር ቃኝና የአንደኛ ሻለቃ ቃኝ ራያ ቆቧራዱም ከተማ ሌሊቱን ገብቶ የጠላትን ካም በመቆጣጠር በርካታ ዙፋን ጠባቂ ሰራዊት ሙትና ቁስለኛ በማድረግ እንዲሁም ቁሳዊ ጉዳት በማድረስ ጠላትን አንገት በማስደፋት ታላቅ ድል ሰርተዋል። ሁለተኛ ና ስድስተኛ ሻለቆች ወደ አረፋ ፋ ጊዮርጊስ ለመውጣት አስቦ ማጥቃት ያደረገን ጠላት በመረምረም በርካታ ሞትና ቁስለኛ አሳቅፎ ወደ መጣበት መልሰውታል። ከራያ ቆቦ በሰሜን ምስራቅ አቅጣጫ ድንጋይ ቀብሌ ዙሪያ አንደኛ ራያ ሻለቃ በርካታ የጠላት እግረኛ ሰራዊት በሞርተር በዙያ ሶስትና ብረት ለብስ ታጅቦ ማጥቃት ቢያደርግም አንድ አካባቢ ብቻ 22 አስክሬን ያነሳ ሲሆን ሶስት ፓትሮልና ሶስት ኦራል ቁስረኛ ወደ ቆቦ ሆስፒታል ጭኖ ወስዷል። ልማደኛዋ ራያ ሻለቃ ጠላትን ከመረምረም ባሻገር አንድ ዙፋን ጓድ ዙፋን ጠባቂ ሰባት ክላሽና ከ2100 በላይ የ ክላሽ ተተኳሽ ማርከዋል በርካታ ሰብዓዊ እና ቁሳዊ ኪሳራ የደረሰበት አገዛዙ ንጹሃንን ኢላማ ያደረገ የከባድ መሳሪያ ጥቃት በመክፈት ድንጋይ ቀበሌ አካባቢ ልዩ ስሙ ኮራሪሞ መንደር በብረት ለበስ ሶስት መኖሪያ ቤት ከነ ሙሉ ንብረቱ በማቃጠል ሙሉ ለሙሉ ማውደሙን የአማራ ፋኖ ብሔራዊ ኃይል በወሎ ህዝብ ግንኙነት መምሪያ አሳውቋል በተመሳሳይ በሰሜን ወሎ ዞን ሀብሮ ወረዳ በተለያዩ ቀጠናዎች ላይ በተደረገ ውጊያም በርካታ የገዢው ቡድን ወታደሮች መገደላቸው ተሰምቷል በአማራ ፋኖ ብሔራዊ ኃይል ልጅ ያሱ ኮር እና ምስራቅ አማራ ኮር አ አንድ እና ሁለት ስር ያሉ ክፍለ ጦሮች በጥምረት ታላቅ ድል ተቀዳጅተዋል። ግዙፉና ድምጽ አልበው የልጅ እያሱ ኮር ስር ያሉ ክፍለ ጦሮች ባደረጉት ተጋሎ በሰሜን ወሎ ዞን ሀብሮ ወረዳ ስር በሚገኙ ቦታዎች ማለትም ቦርጌሳ፣ ሊብሶ፣ ቀይ አፈርና አካባቢው በተደረገ ከፍተኛ ውጊያ አመርቂ የሆኑ ድሎች ተመዝግበዋል። በዚህ ውጊያ አገዛዙ የንስሮችን ብርቱ ክንድ መቋቋም ሲያቅተው አንድ መድፍ ሁለት ዙ 23ና ከሶስት በላይ ሞርተሮች ተጠቅሟል። ይሁን እንጂ አይበገሮች የራሳሌ ልጆች ሻለቃ ሁለትና ሻለቃ አራት በየጁ ክፍለ ጦር ስር ያሉ የአባት ኃይሉ ሻለቃና የሴላ አምላክ ደጉ ሻለቃ በራምቦ ክፍለ ጦር ስር ያለው ሻለቃ አንድ እና ሻለቃ ሁለት ባደረጉት ጥምረት የአብይ አህመድን ጦር ሙት እና ቁስለኛ አድርገው ትውለዋል። ውጊያው ከአምስት ሰዓት በላይ የቆየ ሲሆን የወገን ጦር ሲያሻው ቋሚ መከላከል፣ ሲያሻው ደግሞ በመልሶ ማጥቃት ጠላትን ሙት እና ቁስለኛ አድርገው ሲያሸክሙ ትውለዋል የተባለው በውጊያው ከሶስት ፓትሮል በላይ ቁስለኛ ወደ መርሳዊ ሆስፒታል የላከ መሆኑን እና ከፍተኛ ቁጥር ያለው የጠላት ሰራዊትም ሙት እና ቁስለኛ መሆኑን የአካባቢ ነዋሪ ተናግረዋል። ምስራቅ አማራ ኮር አንድ ባለሽርጡ ክፍለ ጦር እና ኮር ሁለት ታጠቅ ክፍለ ጦር ጊራና ከተማ ና አካባቢው ላይ ባለው ቀጠና እስከ ውጫሌ ድረስ ሰፊ ቀጠና ሸፍኖ ብርቱ ተጋድሎ ካደረጉት ከልጅ እያሱ ኮር አህዶች ጋር በመጣመር ታላቅ ተጋድሎ በማድረግ ጠላትን አንገት በማስደፋት እቅዱንም በማቀናጀብ ጭምር ታላቅ ድል ተጎናጽፏል። በአጠቃላይ የሶስቱ ኮር አህዶች በተወጣጡበት የሁለት ቀን ተከታታይ ተጋድሎ ሰፊ ያወደ ውጊያ ቀጠና በመፍጠር ጠላት ላይ ሰብአዊና ቁሳዊ ኪሳራ በማድረስ የጠላትን የውጊያ ቅር በማዛባት ና በማደናቀፍ ጭምር ጠላትን በፋኖ ቅር እንዲጓዝ በማድረግ ታላቅ ድል መጎናጸፋቸውን የአማራ ፋኖ ብሔራዊ ያህል ወሎ ቀጠና ገልጿል። በአማራ ፋኖው ብሔራዊ ኃይል በጎንደር የሜጀር ጀነራል ውባንት አባተ ኮር ጉና ክፍለ ጦር ከአገዛዙ ኃይል ጋር እየተናነቀ ነው። አገዛዙ በስቴ ምድር እስቴዴንሳ ብርጌድ ላይ ያፈና ሙከራ አድርጓል። መካነ ኢየሱስ ከተማ መሹጉን ያደረገው የአገዛዙ አራዊት ሰራዊት ከሌሊቱ ስድስት ሰዓት ድባና የተባለ ቦታ ላይ የአማራ ፋኖዎችን ለማፈን ሙከራ አድርጓል። ድባና ቦታ ላይ ለግዳጅ የሄዱ ወንድሞች ሻለቃ ብርቃየው ደምሴ፣ ሻለቃ ዳንኤል ደምሴ፣ አርበኛ ስመይ ብርሃን፣ አርበኛ ሴ ጸዳሉ፣ አርበኛ ጸጋይና አርበኛ ታሪኩ ከመ መከላከያ የወጣና የሻለቃ ብርቃየው አጃብ የሆነ ሲሆኑ በስድስት የአማራ ፋኖች ላይ ነው የአፈና ሞከሪያ የተደረገው። የአገዛዙ ፋን ጠባቂ ወታደሮች እቅድ ስድስት ቢሆንም ቀድሞ መረጃው የደረሳቸው ባንት ግርፎች ቦታ ቦታቸውን ይዘዋል። ለስድስት ፋኖች የተላከው አንድ ሻምበል አራዊት ሰራዊት ነው። ጥበበኞቹ ጀግኖች ሌሊት ስድስት ሰዓት ላይ የመከላከያ አብሬዎችን ደፈጣ ይዘው አሳልፏቸዋል። አብሬዎቹ ካለፉ በኋላ ብዛት ያለው የአገዛዙ ወንበር ጠባቂ ተቀጣሪ የፈለጉበት ቦታ ላይ መረሱን ሲያረጋግጡ በቀጥታ የሩምታ ተኩስ ከፍተውባቸዋል። ታሪክ ተቀይሮ አፋኙ በምርጦቹ የአማራ ፋኖች ታፍኗል። ቦታ የያዙት የባየው መልካሙ ደሞች የአገዛዙን ኃይል ሲመቱት አገዛዙ ከስት የተጨማሪ ኃይል ይድረስልኝ የሚል የተንበርካኪነትን ድምጥ ሲያሰማ አጋዥ ኃይል ከኋላ ደርሶለታል። በዚህን ጊዜ የውጊያ ጥበብን በግብር ከአባቶቻቸው የወረሱት ፋኖች እንደየሁኔታው ቦታ እየቀያየሩ ያፈናቸውን ኃይል በብቃት አፍነዋል። አገዛዙ ሻለቃ ብርቃየውንና ሻለቃ ዳንኤልን አፈንኩ ብሎ ከሁለቱም አቅጣጫ ጦሩን አስገብቷል። ከጋሳኝም ሆነ ከስት የወጣው ኃይል አፈንኳቸው በሚል ሚል ሲቋመጥም ቅዠት ሆኖበታል ተብሏል። ከሌሊቱ 6 ሰዓት እስከ ረፋድ አራት ሰዓት ውጊያ የተደረገባቸው ቦታዎች ደስኳ፣ ድባና ዳት፣ አዳራ፣ አጎና ጓሳና ጥናፋ ናቸው። የስቲዲየን ሰው ብርጊድ መሪ ሻለቃ ብርቃዬ ደምሴና ጓደኞቹ ባደረጉት ብርቱ ተጋሎ ጠላቶቻቸውን ሁሉ አሳፍረው ና ጓዶቻቸው የአማራ ፋኖች ደርሰውላቸው ከቀኑ አራት ሰዓት ቀጠናውን ለቀው ወጥተዋል። በዚህ የፋኖ ጸረ አፈና ስራ ፋኖች ጥሩ የሆነ ውጤትን ያገኙበት፣ ቁሳዊና አካላዊ ጉዳት ያስደረሱበት፣ የሞራል የበላይነትን የወሰዱበት ና በጥቅሉ የአማራ ፋኖን አይበገሬነት ያሳዩበት እንቁ ውጊያ ነው ተብሏል። በዚሁ ቀጠና የአገዛዙ አራዊት ሰራዊት ካንዳቤት ወለሽ ተነሶ ወደ ወፍጭማ ሲጓዝ እረኛ ሸንጎ የተባለ ቦታ ላይ በተወሰደ የደፈጣ ውጊያ የመንግስት ኃይል ከፍተኛ የሆነ ኪሳራን ተክናር ሙቅሉ ሳይሳካ ተመልሷል። አገዛዙ ከአንዳቤት ደቡብ አቅጣጫ ገነተ ማርያም ላይም ከአማራ ፋኖ ጋራ ውጊያ ሲያደርግ አርፍዷል። በዚህ ቦታም ሆነ በየትኛውም የአማራ ፋኖ መገኛ ቦታዎች ላይ ብልጽግና ከፍተኛ የሆነ ኪሳራን እየተቀበለ ነው የሚገኘው። በተቃራኒው ደግሞ የአማራ ፋኖ ታጋዮች እየጠሩና እየነጠሩ ነው ተብሏል። የአማራ ህዝብ ትግል መስመር እየያዘ እንደሆነ ሆነ ታይቶበታል ነው የተባለው። ሊከሰቱ ይችላሉ ተብሎ በሚታሰቡ የቀጠነው አሰላለፍ ምክንያቶች ሁሉም ራሱን አሸናፊ ለማድረግ ርብርብ ላይ ነው፣ አለ የአማራ ፋኖ ብሔራዊ ኃይል በጎጃም ወታደራዊ አማካሪው አርበኛ ማንችሎ ትሱ። ባለው ለማይቀረው ለውጥ አማራ ጠል ኃይሎች ፕላምፒን በረዥም ባጭርም ገመድ እየተበተቡ ነው። ማን ወዳጅ ነው? ማንስ ጠላት ነው? የት መድረስ እንፈልጋለን? የፈለግነው ቦታ ለመድረስ ምን ማድረግ አለብን? ራሳችን እንጠይቅም፣ ብሏል። በአማራ ሕዝብ ትግል ውስጥም የግለሰብም ሆነ የቡድን ሚና ያለው አካል ሁሉ የሕዝባችን ትግል ላይ አዎንታዊ እንጂ አሉታዊ ተጽዕኖ እያ ደረ አለመሆኑን መመርመር አለበት ያለው አርበኛ ማንችሎት በጃዋርና ና አብይ አህመድ ብይታቸው ረዳ ና ደብረ ጽዮን መካከል ያለው ልዩነትም የፕላን ኤ ና ፕላን ቢ ጉዳይ ነው። የአማራው ኃይልስ ሲልም ይጠይቃል። በዚህ ሁሉ ትንቅንቅ መካከል መጠጊያ ያጣው ኢትዮጵያኒስት ብቻውን መቆም የማይችል ልፍስፍስ ኃይል በመሆኑ የአማራ ብሔርተኝነትን መታከክ ከተያያዘ ውሎ አድሯል። የያ ትውልድ ርዝራዜዎች ባለፉት ረዮት አለም ዛሬም ህዝባችንን ዋጋ ሊያስከፍሉ ያላቸውንም የሌላቸውንም አቅም አሟጠው እየተጠቀሙ ነው ብሏል። አርበኛ ማንችሎት ባጋራው መልእክት ለመተጋገዝ ውስጥ ቅን መሆንና የሀሳብ ባርነትን ማስወገድ፣ ከመንደርና ቡድንተኝነት ከፍ ብሎ ማሰብ፣ የትግሉን መነሻ ምክንያቶች አለመርሳትና ግባችን ላይ ብቻ ትኩረት ማድረግ እንዲሁም ከክፋት የራቀ እኛነትን ማንገብ ተቀያሪውን የምስራቅ አፍሪካ አስተላለፍን ማሸነፊያ መንገድ ነው ብሏል። ከዚህ በመለስ የሚደረጉ የሰፈር አቲካራዎችም ሆነ ግለሰባዊ ዝናና ፍላጎቶች አንድም የጥላት ተልዕኮ ሌላም ቅርብ አዳሪነት ነው ነው ያለው የተከፈሉና ወደፊትም ሊከፈሉ የሚችሉ ውድ ዋጋዎችን በማሰብ ሁሉም ይህንን ውጤት ለማስመዝገብ ብቻ እልህ አስጨራሽ ረብረብ በማድረግ እንዲ እንዲታገልም ጥሪ ያቀርቧል አርበኛ ማንችሎት ስባለው ጄኔራል ሳሞራ የኑስ ያለ አግባብ ታምቻሉ አሉ። የቀድሞ ኢትዮጵያ መከላከያ ሰራዊት ጠቅላይ ኤታማዦር ሹም የነበሩትና በጡረታ የተሰናበቱት ጀኔራል ሳሞራ የኑስ ዳግም ወደ መከላከያ ሰራዊት ተመልሰዋል፣ መከላከያ ውስጥ ኃላፊነት ተሰጧቸዋል፣ ከጄኔራል ዮሐንስ ገብረ መስቀል ጋር በመሆን አፋር የሚገኝ ጣቢያ አስተባባሪ ሆነው ተመድበዋል የሚሉ መረጃዎች በማህበራዊ ሚዲያዎች ላይ ሲሰራጭ ነበር። በሌላ በኩል ደግሞ ከጤናቸው ጋር በተያያዘ ምንጫቸው ያልታወቀና ያልተረጋገጡ መረጃዎችም ሲሰራጩ ቆይተዋል። ጄኔራል ሳሞራ የኑስ የተወራው ወሬ ነጭ ውሸት ብለዋል። በመከላከያ የተሰጠኝ ኃላፊነት የለም። ትግራይ ላይ የእርስ በርስ ጦርነት እንዳይፈጠር እንጂ እንዲፈጠር የሚሰራ ሞራ የለኝም ሲሉም ተናግሯል። ጄኔራሉ የጤና ሁኔታቸውን በተመለከተም ጤና የሙሉ ነው፣ ለማረጋገጥ ከተፈለገ ሁሌ ስፖርት በማዘወተርበት ቦታ አዲስ አበባ መጥቶ ማረጋገጥ ይቻላል ሲሉም ገልጸዋል። በሳውዲ አረቢያ የሞት ፍርድ የተፈረደባቸው ኢትዮጵያውያን ከአረፋ በዓል በፊት ፍርዱ ተፈጻሚ ይሆናል ተብሏል። ሀገሪቱ የብልጽግናው መንግስት ዋነኛ አጋር እንደሆነችም ይታወቃል። በሳውዲ አረቢያ የሞት ፍርድ ተፈርዶባቸው በናርጃኒ እስር ቤት የሚገኙ ኢትዮጵያውያን በሚቀጠሉት ሳምንት የሚከበረው ከኢድ አል አረፋ በፊት ፍርዱ ተፈጻሚ እንደሚሆን እንደተነገራቸው ቤተሰቦቻቸው ተናግረዋል። በእስር ቤቱ የሞት ቅጣት የተፈጸመባቸውን ጨምሮ 47 ኢትዮጵያውያን ላይ የሞት ፍርድ የተወሰነባቸው ሲሆን ቤተሰቦቻቸው መንግስት አልቃ ገብቶ እንዲታደጋቸው የጠየቁ መሆኑ ቢቢሲ ዘግቧል። ካሊድ ማህመድ ኢብሮ የሚባለው ወንድሙ የሞት ፍርድ ከተወሰነባቸው ኢትዮጵያውያን መካከል አንዱ መሆኑን ለቢቢሲ የገለጸው ሙለታ ከዚህ በፊት ወንድሜን ጨምሮ ሶስት ሰዎችን ለመግደል ተወስዶ ነበር ብሏል። ካሊድ ቤተሰብ አለው፣ አንድ ልጅ አለው። ቤተሰቡን ጥሎ ወደ ሳዑዲ አረቢያ እንደሄደ ነው የተያዘው ያለው ወንድሙ ሙለታ በውሳኔው ምክንያት ባጋጠመው ድንጋጤ የልብ ታማሚ መሆኑንና በየቀኑ ወደ ሆስፒታል እንደሚወስዱትም ተናግሯል። ካሊድን ጨምሮ ሞት የተፈረደባቸው ኢትዮጵያውያኑ ቀኑን ቁጭ ብለው ከመጠበቅ ውጪ መቼ ተፈጻሚ እንደሚደረግባቸው የማያውቁ በመሆኑ ሌላ ጭንቀት እንደፈጠረባቸው ተገልጧል። ምንጩ አክሎ እንደገለጸው ከእስር ቤቱ አስተዳደር ውስጥ ታሄባኪያ ከምትባል ሰው የሞት ፍርዱን አፈጻጸም በተመለከተ ሚስጢራዊ መረጃ አግኝቷል። ከሀገሪቱ ንጉሥ ጽሕፈት ቤት የወጣው የትዕዛዝ ደብዳቤ ሞት የተፈረደባቸው ሁሉም ሰዎች ከኢድ አልአድሃ አረፋ በፊት እንደሚፈጸምም ያሳያል ብሏል። የጠቅላይ ሚኒስትር አብይ አህመድን አገዛዝ ከሚደግፉ የዓለም ሀገራት ውስጥ ሳዑዲ አረቢያ በቀዳሚነትም ትጠቀሳለች። የኤርትራ መከላከያ ሰራዊት የእዝ አዛዦች በሁሉም የኤርትራ ግዛቶች አንድነታችን ትጥቃችን በሚል መሪ ቃል የሰራዊት አዛዦች፣ የሚኒስቴር መስሪያ ቤት ኃላፊዎች፣ የቀድሞ ተዋጊዎችና የብሔራዊ ደህንነት ተወካዮች በተገኙበት በሁሉም የኤርትራ ግዛቶች ዛሬም የቀጠለ ተከታታይ ውይይቶች እየተካሄዱ መሆኑ ተሰምቷል። የኤርትራ ማስታወቂያ ሚኒስቴር ባጋራው መረጃ መሰረት የኤርትራ መከላከያ ሰራዊት የምዕራብ እዝ አዛዥ ጀኔራል ኢዮብ ፍሳ ሀሊባይ በባሬንቱ ንኡስ ዞን ሴሚናር አካሂደዋል። በሴሚናሩ ላይ አንድነታችን ትጥቃችን በሚል መሪ ቃል አዛዦች የሚኒስቴሩ መስሪያ ቤቶች ኃላፊዎች ባለሥልጣናትና የብሔራዊ ማኅበራት ተወካዮች ተገኝተዋል። ጄኔራል ዮብ የኤርትራ ህዝብ በሻቢያ መሪነት ድል በመቀዳጀት ነፃነቱንና ሀገራዊ ሉዓላዊነቱን በማረጋገጥ ውስብስብና አድካሚ ደረጃዎች ውስጥ ያለፈ የውስጥና የውጭ ጠላትን መክሸፉን ገልጸዋል። አገራዊ ልማትና ደህንነት ሊረጋገጥ የሚችለው በእነዚህ የተከበሩ እሴቶች ብቻ መሆኑን ጠቁመው ለትውልዱ ለማሰላለፍ የሚመለከተው አካል ጠንካራ ርብርብ እንዲያደርግም ጠይቀዋል ይላል ኤርትራ ከአብይ አህመድ መንግስት በኩል ጦርነት ሊከፈት እንደሚችል እየገመገመ ተጠቃሚዎች ነውም ተብሏል። ፕሬዚዳንት ኢሳያስ አፈወርቂም ብልጽግና በኢትዮጵያ ህዝብ ላይ ጦርነት መክፈቱ መግለጻቸው ይታወሳል። የቀጠናው ውጥረት እየተባባሰ ባለበት ወቅት ነው የኤርትራ ጦር እየመከረ ያለው። ሩሲያ የተኩስ አቁም ስምምነቱን የማትቀበል ከሆነ አሜሪካ ራሷን ከድርድሩ እንደምታገል አስታውቃለች። አሜሪካ ሩሲያ የ30 ቀናት የተኩስ አቁም ስምምነቱን የምትገፋ ከሆነ ሀገሪቱ ላይ ማዕቀብ እንደምትጥልም አስጠንቅቃለች። ትራምፕ በዩክሬን የተኩስ አቁም ጉዳይ ላይ ፑቲን ቁርጥ ውሳኔያቸውን እንዲያሳውቁ የሁለት ሳምንት ቀነ ገደብ ሰጥቻለሁ ማለታቸው ይታወሳል። ትራምፕና ፑቲን ካደረጉት የስልክ ውይይት በኋላ ሩሲያ የስምምነት ሰነድ አለማቅረቧ በአሜሪካ ዘንድ የቁርጠኝነት ማነስ ተደርጎ ተቆጥሯል። ክሬምሊን በበኩሉ በመጪው ሰኞ በኢስታንቡል ለሚካሄደው የሰላም ድርድር የዩክሬን ምላሽ እየጠበቅኩኝ ነው ብለዋል። ዩክሬን ለተጋበዘችበት ሁለተኛ ዙር የሰላም ድርድር እስካሁን መልስ አለመስጠቷም ስካይ ኒውስ ዘግቧል። የተወደዳችሁ የብላክ ላይን ቤተሰቦች፣ የዛሬ መረጃዎቻችን እነዚህ ነበሩ። ያዳመጣችሁን ስለነበረ እናመሰግናለን። ጤና ይስጥልን።